ውድ የዜነት ቤተሰቦች እዚህ ጋር እንደምታዩት ዘጠኝ የትራስ ልብስና ሶስት የፍራሽ ልብስ ነው። ሶስቱንም አልብሸዋለሁ። እዚህ ጋር እንደምታዩት ማሻላ ተባረክ ረህማን። በነገራችን ላይ ይሄ ፍራሽ ያው ሰባ በአስራ ሁለት የሚባለው በጣም ጠባቃ የሆነ ፍራሽ ነው። ማሻላ ተባረክ ረህማን እና ቶሎ የሚተረሻ አደለም ትን የሚል ነው ማለት ነው። እድሜ ልክ ነው እያልን አደለም። ሰባ በአስራ ሁለት ፍራሽ እድሜ ልክ ነው ብረት ነው እያልን አይደለም፣ ግን ቆንጆ ነው እድሜ ያለው ነገር አሪፍ የሆነ ነገር ነው። እና የአንድ ፍራሽ ልብስ ዋጋ በዚህ ጨርቅ የተሰራላት 1240 ብር ነው። የትራሱ ደግሞ 400 ብር ነው ማለት ነው። 7320 ብር ነው የፈጀው አጠቃላይ የትራስ ልብሱ ብቻ ፍራሽና ትራስ ከደንበኛ ያምጥቼ ነው እንጂ እሷ የላትም። እና ስራቸው በጣም ነው የሚያምሩት። ይሄ በማንችኒ ጨርቅ ነው የተሰራው። ይሄ ማንችኒ ነው በጣም ስታወልቁ ስታስገቡት ምናምን የማያስቸግር አሰራር ነው ማለት ነው። እና ይሄ እንደምታዩት እዛ ጋር ሶስት ለብሷል፣ አራት አምስት ስድስት ሰባት ስምንት ዘጠኝ ዘጠኝ ሀባ ማለት ነው። በዚህ ሁሉ ማሻራ ተባረግርማን አያምርም? በአላ በጣም ነው የተመቸኝ። በጣም ከመነግራችሁ በላይ የመጅልስ ጨርቅን የሚያስንቅ አሪፍ የሆነ እቃ ነው። ያው ብዙዎች ገና አልደፈሩትም፣ ይሄ የሚለቅ ነገር እየመሰላቸው መሰለኝ። ግን ይሄ ምንም ብታጥቡ ምናምን የሚለቅ አይደለም። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር አድርጉኝ። ኢንሻአላህ ሰላማችሁ። ዘ ሰላም አሌይኩም። ሰላሙ አሌይኩም ሀባይብ እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላህ እኔ በጣም ዳና ነኝ። ዛሬ የማሳያችሁ ነገ ለሚ የሚሄድ ለኢድ የሚሆን አልባሳት ነው። እስከ መጨረሻው ድረስ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቶኝ ሀምሳ ሁለት ሺ አራት መቶ ብር የፈጀ የመፈረሻ ልብስም አለ። እዚህ ጋር የምታዋቸው በጣም የሚያማምሩ ለኢድ የሚሆኑ ስጦታዎች አሉ ማለት ነው። አወለን ግን እዚህ ጋር ሽቴ ላሳያችሁ። እነዚህ የምታዋቹ ሽቴዎች ያልተሰሩ ሽቴዎች ናቸው። እዛ በፈለገችው ሳይዝ አርጋ ተጠቃሚዋ ታሰረዋል። ቆንጆ፣ በቃ ለራሴ የምወደውን ነገር ነው ያደረኩላት። እነዚህ አሁን ላይ ፋሽን ናቸው። ድሮ ላይ ፈርጥ ያለው ነበረ፣ ያ ጠፍቷል። አሁን ያለው ይሄ ነው። ይሄ አንዱ ነው። ከዛ ደግሞ ይሄ አለ። ይሄ ከለር ፒንክ ከለር ነው። በጣም ከመነግራችሁ በላይ የሚያምር ቆንጆ የሆነ ቢጃማ። ይሄ ሁለት ነው። ከዛ ሶስተኛ ደግሞ ይሄ ከለር አለ ቡኒ ከለር በጣም ነው የሚያምረው። አብሽ ከለር አለ እዚህ ጋር እንደምታዩት ለየት ይላል። ማሻላ ከለሩ ሁሉም ያማምራል። ይሄን ይመስላል ማለት ነው። ከዛም ምን አለ መሰላችሁ ሽፎን ለ15 ዓመት ሴት ልጅ እና በጣም የሚያምር ሽፎን ይሄ የ15 ዓመት ሴት ልጅ ናት የምትለብሰው ከእናቷ ጋር ተመሳሳይ ነው። ጀማ የእናቷን ላሳያችሁ። የእናቷን እንትን የሰጠችኝ ልክ መዲና እንደ መድና ቁመት ነው ያላት፣ ሁሉ ነገሯ ምናምን ብላኛለች። እና በጣም ቆንጆ አድርጌ ነው ያሰራሁላት። ቁመቱ የተጅረፈረፈ አይደለም። ማሻአላህ ተባረክ ረህማን። መካከለኛ ያለው ሰር ያለው እዚ ጋ ደግሞ ለቀቅ ያደረገ ነው ማለት ነው። ባለችኝ መሰረት ነው የተሰራው። የዚህ ዋጋ ሶስት ሺህ ብር ነው። እና አንድ ነገር ለባላችሁ ይህ አሁን አዲስ የመጣለ ሻርፑና እንትኑ አንድ አይነት የሆነ እንደ እሱ ልብስ እኔ ምንሆናችሁ እንደሆነ የምትወዱት አላውቅም፣ ግን ከወደዳችሁት እኔ ችግር የለውም እገዛለሁ። አይመቸኝም እሱ ይቅርታ አድርጉልኝና እሱን ነበር የፈለገችው። ግን ያው መጥፎ ነገር ላይ ከምትወድ ቃላ ደህና ነገር ላይ እንትን ሌላ ፈልጎ ነው ያቀረና ይሄንን አደረግን ማለት ነው። ከዛም ግን ብላ ከዛ ሻርፕ ወጣት ነች፣ መምህር ነች። በቃ ለሷ የሚያስፈልጋትን ነገር ጥንቃቄ የተሟላበት ነገር ነው ያደረግኩት። ይሄ የምታዩት ለወጣት የሚሆን የሚያምር አሁን ይሄ ፋሽን ለኢድ የመጣ ነው እንጂ በጣም ብዙ ሻርፖች አሉ። እና ይሄንን የገዛሁት ደግሞ ሁለት ሺ ሁለት መቶ ብር ነው። አንደኛ ከልብሷ ጋር ማች ስለሚያደርግ ነው ማለት ነው። ከዛም በመቀጠል ደግሞ ምን አለመሰላችሁ እዚህ ጋር ለሶስት አመት ልጅ የሚሆን ቱታ ሶስት ፒስ ነው በነገራችን ላይ ሶስት ፒስ እንደምታዩት የዚህ ዋጋ ሺ ሁለት መቶ ብር ነው። ኮፍያ ያለው ጃኬት ነው እንደምታዩት። ማሻላ ተባረክ ረህማን በጣም ነው የሚያምሩ። የዚህ ዋጋ ሶስቱ ሆኖ ይሄ ሱሪ ሆኖ ማለት ነው ዩት እንዴት እንደሚያምሩ ማሻላ ተባረክ ረህማን። የዚህ ዋጋ ደግሞ ሺ ሁለት መቶ ብር ነው። ከዛ ሸሚዝ የውጭ ናትች። በነገራችን ላይ በጣም የምታምር ለዚሁ ለሶስት ዓመቱን ይሄ የማሳያችሁ ማሻላ ተባረክ ረማን። የዚህ ዋጋ ስድስት መቶ ብር ነው። ከዛ ሶስት ሀባ ኮሌታ ያለው ቲሸርት ብላኛለች ሶስት ሀብ አንድ አይነት ናቸው፣ በከለር ግን ይለያያሉ ማለት ነው። እያቸው እነዚህን የገዛኋቸው ደግሞ አራት አራት መቶ ስምንት መቶ ብር የሁለቱ ሺ ሁለት መቶ ብር የሶስቱ ጋር ማለት ነው። ከዛ አንድ ሺ ብር ደግሞ እቺ የምታምር ጅንስ ሱሪ። ምናልባት አሁን ሌላ የማሳያችሁ ጅንስ ሱሪ ያለ ለምን እንዳትል ይሄ የውጭ ስለሆነ ነው። ሁሉም ነገር ደረጃ አለው እና የባባ ደግሞ ልብሱም በዛ ይላል። ማሻላ ግን የገዛሁለት የውጭ ነገር ነው ማለት ነው። ይሄን ይመስላል። ከዛ መቀጠል ደግሞ ምናለችን እዚህ ጋር እንደምታውት አምስት አመት የሚሆን ወንድ ልጅ ልብስ አለ። እዚህ ዋጋ ሰባት መቶ ብር ነው። ከዛ ቲሸርት ደግሞ ሶስት መቶ ብር። ከዛ ሹራብ አደረግኩለት ማለት ነው። ማሻላ ያምርም ጀማ፣ በጣም ከዛ ደግሞ ምናል ለመሰላችሁ ጀማት ለ12 አመትና መጀመሪያ ላይ ያየችው ደግሞ የአምስት ዓመት ነው ማለት ነው ይሄ ለ12 ዓመት ልጅ የሚሆን ነው በጣም ከዛ ምን አደረግንለት ደግሞ 400 ብር ቲሸርት እቺ ቲሸርት ማለት ናት ከዛ ሸሚዝ 700 ብር በጣም ቆንጆና ዘናጭ የሆነ ልብስ ነው ማለት ነው ከዛ ምን አለ የሚሆን ልብስ ነው ያለችኝ እዚህ ጋር 34 ቁጥር ጂንስ ሱሪ 200 ብር የሚያምር ማሻአላ ተባረክ ረህማን ይሄ ሺ ሁለት መቶ ብር ነው። ከዛ ሸሚዝ ደግሞ ይሄ እንደምታውት ማሻአላ ተባረክ ረህማን ይሄ ሸሚዝ ደግሞ 700 ብር ነው። ከዛ ኳሊቲ የሆነ ደግሞ ቲሸርት አለ። የዚህ ዋጋ 600 ብር ነው ማለት ነው። ልጅ ቀሚስ ሁለት አመቷ ከሚያጥራት ያው ትንሽ በዛ ያለ ሳይዝ ነው ያደረኩት። ኢንሻአላ ላሳየው እንዴት እንደምታምሉ የእኔ ፍቅር ህይወት የዚህ ዋጋ ሁለት ሺ አራት መቶ ብር ነው። የምታምር ቆንጆ ይህ የሆነች የሁለት ዓመት ሴት ልጅ ቀሚስ ነች ማለት ነው። ቸው ጀለብያዎች የአስራ ሁለት አመት የአምስት ዓመት እና የትልቅ ሰው የሶስት ዓመት ነው ማለት ነው። የሶስት አመቷ ይሄ የምታዩት ለሶስት አመት ነው ማለት ነው። ለሶስት አመት በጣም ነው የምታምረው አንድ ከዛ እዚህ ጋር ደግሞ ለአምስት አመት አምስት አመቱ ሁሉንም አምስት አመቱ ነው ከዛ ደግሞ ለአስራ ሁለት አመቱ ይሄ የአስራ ሁለት አመቱ ነው ማለት ነው። አጠቃላይ አራት ሀባ ነው የትልቁ ሰውዬ ይሄና ይሄ ዋጋው በሁለት ሺ አምስት መቶ ብር ሂሳብ ነው። እነዚህ ደግሞ በሁለት ሺ ብር ሂሳብ ነው ማለት ነው። ይህን ይመስላል እንግዲህ አልባሳቶቹ እነዚህን ይመስላሉ። ማሻ አላህ ተባረክ ረህማን። እዚህ ጋር ደግሞች 14 ሺህ 800 ብር ይዘዋል። እንዴት ነው ካላችሁ ደግሞ ይሄ የአባት ጫማ ነው፣ 42 ቁጥር ማለት ነው። በጣም ዘናጭ የሆነ ለኢድ የገባ ቆንጆ ማሻላ ተባረክ ረህማን በጣም ወድጄ የገዛሁት ጫማ ነው። ዋጋው 3300 ብር ነው። ታማም ከዛ እዚህ ጋር እንደምትዋደ ደሞ ለ15 አመት ሴት ልጅ የምትሆን ቆንጂዬ ጫማ ማሻአላ ተባረክ ረህማን በለው የዚህ ዋጋ 2000 ብር ነው። ከዛ ደግሞ 2000 ብር ደግሞ እዚህ ጋር እንደምታዩት ለናታቸው ቆንጆ መዘነጫ ምቾት ያለው ጫማ ነው። በነገር እንደዚህ ማለት ነው እና እውነት ለመናገር ውድ ይገዛለሁኝ። ከዚህም በላይ ደግሞ ውድ አለ፣ ግን ማሻአላ፣ ተባረከ ለማን፣ ይሄ ጫማ ምንም አይወጣለትም። እዚህ ጋር ደግሞ ቅያሬ አዲዳስ ሽፍን ጫማ ብላኛለች። የዚህ ዋጋ 2000 ብር ነው ማለት ነው ይሄ እንደገና ደግሞ ይሄም ራሱ 2000 ብር ነው። 4000 ይሆናል እንደዚህ ሆኖ ማለት ነው። ከዛ 6000 የሶስቱ ጫማ ነው። አመት ሴት ልጅ የምትሆን ቆንጅዬ ማሻላ የሆነ ጫማ ናት። ከዛም ለሶስት አመቱ ደግሞ እዚህ ጋር እንደምታዩት ይሄ ቆንጅዬ ጫማ ማሻላ ተባረክ ራህማን ሁሉንም በጣም ተወዱታላቸው። እነዚህ ሰባት ሀባ ጫማዎች እንግዲች 1730 3300 ያባታቸው ሌላ ሺ8 1800 ብር ደግሞ የዚህ ዋጋ ነው ማለት ነው። 1800 ብር የዚህ ዋጋ ነው። እንግዲህ ይሄን ይመስላል። ከወደዳችሁት ላይክ፣ እና ሰብስክራይብ ሼር በማድረግ አበረታቱኝ ለዛሬ ያስኩላችሁ